የእግዚአብሔር ቃል ስናገር እንደዚህ ይላል፣ ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ብኖር በሁሉ በደለኛ ይሆናል። ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ብኖር በሁሉ በደለኛ ይሆናል። ያ ማለት ሕግን ሁሉ መጠበቅ ማለት በእግዚአብሔር ቃል ውስጥ 613 ሕግ አለ። 613 ሕግ ካለበት ስድስት መቶ አስራ ሁለቱን ጠብቆ አንደኛውን ብቻ ብስት አንዱን ብቻ ማለት ነው። ከስድስት መቶ አስራ ሶስቱ አስራ ሁለቱን ጠብቋል። ስድስት መቶ አስራ ሁለቱን ጠብቋል። ነገር ግን በአንዱ ብቻ ብሰናከል፣ ሁሉንም እንዳልጠበቀ በሁሉም በደለኛ እንደሆነ ነው የሚቆጠረው ማለት ነው። ይሄ የእግዚአብሔር ቃል መመሪያ ነው ማለት ነው። ከምን አንፃር የተሰጠ ነው? ከሕግ አንፃር ማለት ነው። ስለዚህ ማንም በዚህ በህግ በኩል ጻድቅ መሆን አልቻለም ማለት ነው። ማንም ከኃጢአቱ መጽደቅ ማንም እኔ ቅዱስ ነኝ ህግን ሁሉ ፈጽም ያለው እኔ ፐርፌክት ነኝ የሚል ሰው አልተገኘም ማለት ነው። በምን በህግ በኩል። ስለዚህ ነው ጻድቅ የለም፣ አንድ ስንኳ አስተዋይም የለም ይላል ሮሜ 3 ከቁጥር 11 ላይ። ይህ ቃል የተጠቀሰው ከሌላ ነገር ሳይሆን ከህግ አንፃር ነው ማለት ነው። በህግ አንድ ጻድቅ እንኳን አልተገኘም። ለምን ህግ ፐርፌክት የሆነውን ሰው ቅዱስ የሆነውን ሰው የማይሳሰተውን ሰው ነው የሚፈልገው። ስለዚህ ሰው ሁሉ በህግ በኩል በደለኛ ሆነዋል ማለት ነው። በህግ በኩል ሰው ሁሉ ስጋ የለበሰ ሁሉ ኃጢአተኛ ሆነዋል። ከኃጢአት በታች ተዘግተዋል ማለት ነው። ኢየሱስ ክርስቶስ ደግሞ ከህግ በታች ሆኖ ተወለደልን። ለምን እኛ የህግ እርግማ ሙሉ በሙሉ በእኛ ላይ ነበር። ለምን እኛ ህግን መጠበቅ ስለማንችል እኔ ህግን መጠበቅ አልችልም ማለት ዝም ብዬ እኖራለሁ ማለት አይደለም። የህግ እርግማን ደግሞ ይመጣብኛል ማለት ነው። ለምን ህግን ባለመጠበቅ የሚከተለኝ የራሱ የሆነ ቅጣት አለብኝ ማለት ነው። ሰው ህግን አይጠብቅም ማለት ዝም ብሎ እኖራል ማለት አይደለም። ምን አለበት ማለት ነው። የህግ የራሱ የሆነ ቅጣት አለው። አንድ ህግ ሲወጣ ምን አለበት ማለት ነው። ቅጣቱንም አስከትሎ ነው የሚወጣው ማለት ነው። በእግዚአብሔር ቃል ውስጥም ይሄንን ካድረግ ይህ ትሆናለህ የሚል ህግ ነው እንጂ ያለው። ዝም ብሎ እኔ ህግን መጠበቅ ስላልቻልኩኝ ከህግ እርግማን በታች ነበርኩ። እናንተ ህግን መጠበቅ ስለማትችሉ ከህግ እርግማን በታች ነበራችሁ። ማንኛውም ስጋ የለበሰ ሰው ልጅ ከህግ እርግማን በታች ነበር። ነገር ግን አንድ መፍትሄ መጣ ማለት ነው። አንድ የመፍትሄ መንገድ መጣለን። እርሱም ማነው? ኢየሱስ ክርስቶስ ሲወለድ ሆኖ ነው የተወለደው። ለምን እኛ በህጉ በኩል ስለተረገመን በህጉ በኩል ጻድቅ መሆን ስላልቻለን ህግ ሙሉ በሙሉ ፈጽመን መንግስተ ሰማይ መግባት ስላልቻለን እርሱ ስለኛ ፈጽሞልን እኛ በእርሱ ስናምን የዘላለምን ህይወት እንዲሁ በነፃ ልሰጠን መጣ ማለት ነው። ገላትያ ምዕራፍ 3 ከቁጥር 13 ላይ እንደዚህ ይላል በእንጨት የምሰቀል ሁሉ የተረገመ ነው ተብሎ ተጽፈዋልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል በእንጨት የሚሰቀል የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ማለት ነው ያኔ በብሉ ኪዳን በእንጨት የሚሰቀል ሰው በእግዚአብሔር ፊት የተረገመ ነው ይባላል በእግዚአብሔር ቃሉ ዘዳግም ምዕራፍ ሃያ ከቁጥር ሃያ አንድ ላይ ተጠቅሷል ማለት ነው ለሞት የሚያበቃውን ጥፋት ቢሰራ በእንጨትም ቢሰቀል ያ ሰው በእግዚአብሔር ፊት የተረገመ ነው በእንጨት መሰቀል በራሱ የእርግማን ሞት ነው ማለት ነው። ኢየሱስ ክርስቶስ ደግሞ ሲሰቀል የተሰቀለው በምንድን ነው? በእንጨት ነበር። ይህ በእንጨት መሰቀሉ ምንን ያሳያል? እንደ ሕጉ መረገሙን ያሳያል ማለት ነው። የተረገመ ሆነልን ማለት ነው። ክርስቶስ ለእርግማን የሚያበቀውን ስራ ሰርቶ አይደለም የተረገመ ሰው ነው የተሰቀለው። ለምንድን ነው? በእንጨት የተሰቀሉ አሉ። በእንጨት መሰቀል የሚገባቸው አሉ። ለምን? ሕግም ባለመጠበቃቸው ከእርግማን በታቸው ነው አሉ እነርሱ እነማናቸው? እኛ ነን ማለት ነው። ቢካውስ ህግን መጠበቅ አንችልም፣ ህግ መጠበቅ አንችልም ማለት እኛ ከእርግማን ከህጉ እርግማን በታች ነን ማለት ነው። ከህጉ ቅጣት በታች ነን ማለት ነው። ኢየሱስ ክርስቶስ ደግሞ ምን ሆነልን? በራሱ ፈቃድ፣ በአብ ፈቃድ በምን ተሰቀለልን? በእንጨት ተሰቅሎ እኛ ከህግ እርግማን ዋጀን ማለት ነው።